እንግዲህ ስለተባረከች ቀን በሰላም አደረሰን። እንግዲህ ምናልባት ዛሬ በኳሪ አጠቃላይ አንደኛ ደረጃ ትምህርት ቤት ተገኝተን የሁለት ሺህ አስራ ስምንት የትምህርት ዘመን ተማሪዎችን እንደዚህ በደመቀና በአማረ መልኩ በጣም ሲናፍቁት የነበረውን ትምህርት ለመማር ለምዝገባ ስለመጣችሁ ሁላችሁንም እንኳን ደስታላችሁ ማለት እፈልጋለሁ። ትምህርት የሰው ልጆች የእድገት መሰረት ነው ይል ነበር በየትምህርት ቤቱ ድሮ ስንማር ትምህርት ቤት ላይ የሚለጠፉት። ትምህርት ለሁሉም ነገር ትልቁ መሳሪያችን ቢኖር ማን ነው? ትምህርት ነው። ያልተማረ ማህበረሰብ፣ ያልተማረ ትውልድ የተበላሸች ሀገር ነው የሚመሰርተው። አሁን ላይ የሆነ ያለውን ታውቃላችሁ። እነዚህን የመሰሉ ህፃናት ላለፉት ሁለት ዓመታት ከትምህርት ገበታ ርቀው ትምህርት እየናፈቃቸው ዩኒፎርም ለብሰው ትምህርት ቤት መሄድ በጣም እያማራቸው እርስ በርስ በፈጠርነው አለመግባባት በማዕከላችን ላይ በተፈጠረው አደገኛ ካንሰር እነዚህን የመሰሉ ልጆች ከትምህርታቸው ለሁለት ዓመት ያህል ተቋርጦ ቆይቷል። ስለሆነም አሁን መንግስት አካባቢውን ሰላም እያጸና አካባቢውን እያረጋጋ ተማሪዎች ወደ ትምህርት ቤት፣ አርሶ አደሩ ወደ ልማቱ፣ ነጋዴው ወደ ንግዱ እንዲገባ ሌት ከቀን ከእናንተ ከጎናችሁ በመቆም አካባቢውን ሰላም አድርጎ ዛሬው ለ2018 የትምህርት ዘመን ተማሪዎች ሊመዘገቡ ትምህርት ቤታችሁ ላይ በመገኘታቸው ይህ ውጤት የመጣው በእናንተም ጭምር ጥረት ድጋፍና ከፍተኛ አስተዋጽኦ ስለሆነ እንዴ ለራሳቸው አንዴ ሞራል ብሰጡልን ደስ ይለናል። የኳሪን ማህበረሰብ እኛ እናውቀዋለን። በተለይ አብረን በብዙ ነገር ስለምንገናኝ የአርሶ አደሩን አስተሳሰብ እናውቀዋለን። ማህበረሰቡ በጣም ቅን፣ ልማት ወዳድ፣ መንግስትን ያዳምጥ የመንግስትን ተልኮ የሚፈጽም ማህበረሰብ ነው። እንዳለመታደል ሆኖ በተፈጠረው ችግር ልጆች ከእድሜያቸው እየቀነሰ ማለት ነው። ዛሬ አራተኛ ክፍል የምትሆን የነበረ ተማሪ ሁለተኛ ክፍል፣ ዛሬ አስራ ሁለተኛ ክፍል የሚሆን የነበረ ተማሪ አስረኛ ኛ ክፍል፣ ዛሬ ሁለተኛ ክፍል ሶስተኛ ክፍል የሚሆን የነበረ ተማሪ ቤት ላይ ቁጭ ብሎ ነው ያለ ማለት ነው። በየትኛውም ዓለም በየትኛውም ሁኔታ እስካሁን የተለያየ መንግስታት ሲፈራረቁ ጭምር ትምህርትን የሚቃወም ስርዓት ገጥሞ አያውቅም። አባቶችም ታውቃላችሁ እኛም በደረስነበት ልክ ባነበበው ባነበብነው ልክ እናውቃለን። ትምህርትን የሚቃወም ስርዓት በየትኛውም ዓለም የለም። እንዳለመታደል ሆኖ ግን ትምህርት ቤቶች ካም ሁነው ልጆች ከትምህርት ገበታ አርቀው ብዙዎቹ በተለይ አሁን ላይ እንደው ለጉልበት ስራ የደረሱ በአካባቢያችሁ የት እንዳሉ ታውቃላችሁ። በማያውቁት ሀገር እየሄዱ ሰው ቤት እየገቡ ሰራተኝነት እየገቡ ለጉል ለጉልበት ብዝበዛ እየተዳረጉ አንዳንዶችም በአንዳንድ አካባቢ አቅማቸው ሳይፈቅድ ጭምር ለአቅመ ለአቅመ ሔዋን ሳይደርሱ ጭምር ተገደው ጋብቻ እየፈጸሙ ያለ ድንያቸው አርግዘው ብዙ ችግር ደርሶባቸው ነው ያለ ይህ ችግር በቅርብ ቀን ተፈቶ ይህ ቀጠና ሙሉ በሙሉ ሰላም ሆኖ ብዙዎቹ በባለፈው አመት ባሳለፍነው 2017 ትምህርት ጀምረው ነው የቆዩ። አሁን ደግሞ በሙሉ አቋርጠው የነበሩትም በሙሉ አቅም በ2018 መንግስት ቁርጠኛ ሆኖ ትምህርትን ለማስጀመር በተለይ በዚህ በምዕራቡ ቀጠና ሁሉም ትምህርት ቤቶች አርባ ሁለቱም ትምህርት ቤቶች የከተማዎችን ጨምሮ የኛን የአዲስ ቅዳም ዙሪያን ጨምረን ትምህርት አስጀምራለሁ ብለን በአቋሚ ዘን እናንተም ትምህርታችሁን ልጆቻችሁን ለማስተማር ሁላችሁም ወደ ትምህርት ቤት በመላካችሁ እኛም በደንብ እንደ መንግስት የምናረጋግጠው ቀጣይ ላይ ያለምንም እንከን ያለምንም ኮሽታ ልጆቻችሁን እንድታስተምሩ መንግስት በሙሉ አቅሙ እየደገፈ ጸጥታው ተዋቅሮ አካባቢውን እየጠበቀ ትምህርታችን ማስቀጠል እንደምንችል በሙሉ አቅም ነው ማረጋገጥ እንፈልገው። እንደ መንግስት ሚያሰጋችሁ ነገር አይኖርም። ልጆቻችን ወደ ትምህርት ቤት መላክ አለባችሁ። ያልተማረ ትውልድ ምን እንደሚሆን እያየ ነው ነው። አፈሙዝ በመሳሳብ የሆነ ነገር በማድረግ ሀገር አይመራም። ሀገርን ተምረህ ስትበልጥ በሀሳብ ከፍ ስትል፣ የሀሳብ ልዕልናችሁ ከፍ ሲል ብቻ ነው መሪ የምትሆኑት። የመሃይሞች ያልተማሩት ማህበረሰብ ነው። እንጨት ተሸክመ የሆነ ነገር አድርጌ በጉልበት እገላለሁ ማለት ያለ መማር ትልቁ ብልሽት ነው። ስንማር ከፍ እንላለን አስተሳሰባችን አስተሳሰባችን ከፍ ሲል የሐሳብ የበላይነት ይኖረናል። የሐሳብ የበላይነት ሲኖረን አሸናፊዎች እንሆናለን። ከዛ ውጪ አሁን በተጀመረው ትግል አግባብ ሀገርን አሸናፊ ማረግ ወይም እናሸንፋለን ብሎ መንቀሳቀስ አይቻልም። ሀገር አሸናፊ የምትሆነው የተማረ ትውልድ ሲኖራት ብቻ ነው። ለዚህ መምህራን፣ ወላጆች፣ የሃይማኖት አባቶች ከፍተኛውን አስተዋጽኦ ትወስዳላችሁ። ከፍተኛውን ድርሻም ትወስዱት እናንተ ናችሁ። ስለዚህ ሁላችንም ተኩረት ሰጥተን ልጆቻችንን ወደ ትምህርት ቤት በመላክ እንዲማሩ በማድረግ ትምህርት ቤታችንን በመጸገን የገጣ ግንባታ ስራ በመስራት የአካባቢውን ሰላም በማጽናት ልጆቻችን ወደ ትምህርት ቤት መላክ ይገባናል የሚለው ነገር በደም መያዝ መቻል አለብን።